እሺ፣ እውጣ ጋይስ፣ እናንተ እንድቀርጹ። እሺ፣ በደንብ እንቀርጹ። ቅድም ያለህበት አሪፍ ነበረ፣ በደንብ ትታይ ነበረ። የቅድሞ አሪፍ ነበረ። ስም አዳምጠኝ። አዎ፣ አሁን ቆንጆ ነው። ስም አዳምጠኝ ወንድሜ። አንተና ባለቤትህ የልጅህ እናት ናት አይደል? እዚህ ቤት ውስጥ ሁለት ዓመት ኖራችኋል በተከራይነት አብራችሁ ኢድንም አረፋንም ምንም ዋቴቨርም ከተከራያችሁ ጋር አብራችሁ ታሳልፉ ነበር ወይስ አታሳልፉም ነበረ? እኔ ኢድ ቀንም ሆነ ሰርግ ቀን እኔ እዛ ውስጥ ልብልቅ አላውቅም፣ ወይም ተገናኝቼ አያውቅም። ቤቱ እንግዲህ አራት ክላስ ነው። አራት ክላስ ውስጥ መዲና ውስጥ የሚኖር ሰው ያውቃል፣ የእረፍት ቦታ ማለት የመዲናን የሚኖር ሰው ያውቃል፣ ህጉን ማለት ነው። መዲና ውስጥ አሁን ምሳሌ አንድ ቤት ቤት ባለቤት ትይዝ አራት ክላስ መሆን አምስት ክላስ ተያዘ። እዛ ውስጥ ብዙ ሴቶች ናቸው የሚኖሩት፣ ማለት ብዙ ህብረተሰብ ነው የሚኖረው። ግን እረፍት የምንወርደው ምሳሌ ወይም ነው ነው ውስጥ አሁን፣ እሺ ይቅርታ ወንድሜ። ሱሱ ማነሽ አንቺ? ሱሱ ሱሱ ማነሽ ሱሱ? ሚውት አንሽ የገባሽ? ሱሱ ማነሽ ሱሱ? እሺ ሰላም ናችሁ ወይ? እኔ ልጅቷ ነኝ እኔ ልጅቷ ነኝ። እንትን በይ ሚውት አድርጊና ተቀመጪ። እኛ በፀባይ ከሆነ በፀባይ ነው፣ በፀባይ ካልሆነ ግን በመረጃ በማስረጃ የሰው ህይወት ሲጠፋ፣ ሰው ሲሞት፣ ሰው ሲገደል ዝም ብለን አናይም። አንዱን ለማዳን አንዱን መጣል ስለሌለብን ነው። በደንብ አዳምጡኝ። እኔ በመላ በዘዴ ነው የምጠቀመው፣ ምክንያቱም የሰውን ልጅ ገላ አይደለም ለማስመስከር ያለብን በዘዴና በመላ ነው። አሁን ሱሱ ብትመጣ ትመጣለች፣ ሳትመጣ ግን ምንም ችግር የለው። ምክንያቱም ሱሱ የልዝች ልጅ ህይወት በሱሱ እጅ ነው ያለው መሞቷን መዳኗን መናገር ስለዚህ እኛ ሱሱን የምንፈልገው ልጅቷ በህይወት አለች የለችም፣ ድርጊቱ ምንድን ነው ብለን ለማለት እንጂ ለሌላ ነገር አይደለም። ስለዚህ ሱሱ እንኳን እንደናመጣሽ አሁን ባልየው ይናገርና አንቺ ትቀጥያለሽ። አንቺ ሀያት የምትባይ ደግሞ ነ ባለቤትህ እዛ ቤት ተከራይታ እንደምትኖር ታውቃለህ አንተ አደል አብረ እረፍት ስትሆን ትመጣለህ? አንተ አዎ፣ በአምስት ወር፣ በአራት ወር እመጣለሁ ማለት እዛ ቤት ውስጥ ስትመጣ ጓደኞቿን ታገኛለህ፣ አብረህ ትስቃለህ፣ አብረህ ትጫዋታለህ። ወይም ደግሞ ጓደኞቿ ጋር ምናምን ልጅቷ ሰላም ናት አይደለችም ላ የመጣችሁ ልጅዮ ገባች አሁን አምስት ወሩ የስድስት ወሩ አሁን የመጣችው እች ልጅዮ ማለት ነው። አሁን ልጅ እኛ ጋር ትትኖር የኖረች አሁን ቅርብ ሰዓት ነው የመጣችው። እንግዲህ ችግሩ የተፈጠረበትን ችግሩ የተፈጠረበትን መንስኤ ከእኔ የበለጠ እሷ ታውቃለች፣ እዛ ስለነበረች ማለት ነው። በምን እንደተናሱ፣ በምን ተናስተው ሊማታ እንደቻለ፣ በምን ተናስተው ሊገላት እንደተቻለ ከእኔ የበለጠ እሷን ህብታ ለእኔም የነገሩ እነሱ ናቸው። ሊማቁ ነገር የለም እሺ እሷ ትናገራለች። አንተ ወንድሜ፣ ማን ነው ደውሎ ናቶሎ ሚስት ሞታል ብሎ ያለ? ይቼ የደወለችው ለሚስቴ ጓደኛ ነው የሚስቴ ጓደኛ ናት። ለእኔ የነገረች ማለት ኦኬ፣ የሚስት ጓደኛ ናት ያለችው። መዲና መዲና ናት ያለችው። የሚስት ጓደኛ አብረው እዛ ሰፈር እንደሆኑ እዛ ቤት ውስጥ ትሄዳለች፣ ትመጣለች፣ ታውቃለች። ቤቷን የምትኖርበትን ታውቃለች። አብረው ነው የሚኖረው። አንድ ቤት ነበሩ። ስራ ቦታ ስለሆነችው አንድ ቤት ናት። አስር አመት አንድ ላይ ናት። የሚስት ጓደኛ ትመጣለች። እዚህ ማውራት ትችላለች። ላ ሚዲያ ትጠቀም መስሎኛል። ሚዲያ ትጠቀም አይመስለኝም። ኦኬ ስልክ ስጠን፣ ለመሲ ስጣትና እንደውላለን። አሁን ለሚስት ጓደኛ አንተ ሚዩት ታደርግና ሱሱ ትቀደላለች። የምንጠይቅሽን ጥያቄ ብቻ ነው ሱሱ የምትመልሹ። መሲ የሚስቱን ጓደኛ ስልክ ተቀበይ፣ ተቀበይና ደውይላት። ትመጫለሽ ወንድሜ መሲል ፎሎ ና አሁን እኛ እስከምናወራ በውስጥ ስልክ ስትስልኳል። ማንን ነው ፎሎ ማረገው? ይሄ ላኖሩሽ ደብቄ ላኖሩሽ ደብቄ። ሰላም ነው ይሰማሻል? ይሰማል። ሰላም ናቸው አለን ጁዬ በሁለት አርጊን ትላልቅ ምክንያቱም ታብ እንዲያደርጉ ሳውዲ ያላችሁ ሰዎች፣ ሳውዲ ያላችሁ ሰዎች በሙሉ ይህን ነገር እንድታቁ እንድትሰሙ እንፈልጋለን። አንድ እህታችን በቤቱ አከራይ ተደብድባ ተመታ ተጥላለች። ነገር ግን ትሙት ትዳን ስለማይታወቅ በተለይ ሳውዲ አሁን የምንጠቅሰው ሪ አንድ አንቺ በትልቁ ሆኜ እሺ ያላችሁ ሰዎች ካላችሁ ድምፅ እንድትሆናት እንፈልጋለን። የልጅ እናት ናት። ማለሬቱ እዚያ ያለ ሁላችሁ ትሆኑ እንፈልጋለን። ይሄ አያስቅም። የማወራው ነገር ያስቃል? ተደብድባ በአከራዩዋ የት ድረስ ሙታ ይሁን ድና ይሁን አይታወቅም። ሶስት ቀኗ ብዬ ብል ያስቃል? የምትስቁ ሰዎች እንደ ፈጣሪም ፍሩ። ያለበልዛ አሳደባለሁ። ሳውዲ ያላችሁ ሰዎች በተለይ ሼር አድርጉን። ሱሱ ቀጥይና እንቺ በመጀመሪያ ደረጃ ምንም ሳትፈሪ ምንም ሳትቸሪ ምንም ነገር፣ ምክንያቱም ሰው ለመርዳት ሰው መሆን ብቻ በቂ ነው። የተፈጠረውን ነገር ከመጀመሪያው ጀምሮ ትነግሪናለሽ። ምንም እንዳትፈሪ እኛ አሉ ፖሊሶች የምናውቃቸው እዛ ቦታ ላይ ደርሶ የልጅቷ ሕይወት አለች የለችም የሚለውን ነገር በስነስርዓት ማወቅ እንፈልጋለን። ምክንያቱም አንድ እህታችን ሞተች ሲባል ሁላችንንም የሚነካ ነገር ስለሆነ እናንተ ማስያዝ አንፈልግም። ቆጥናችሁ እናንተ ጋር ነገሩ አይደርስም። ነገር ግን ለታጠቅ እንነግራለን፣ እዛ ላሉ ትላልቅ ሚዲያ ብሬ ይመጣል እንነግራለን አሉ እዛ ትላልቅ ትላልቅ ሰዎች እንናገራለን። ስለዚህ አንቺ ቀስ የተፈጠረው ነገር እኛ ሚዩት እናደርጋለን፣ እንዳትፈሪ እሺ። እሺ፣ ሳሪ በመጀመሪያ ይሄ የገባሁበት ጀዋሉ ኔ አደለም፣ ሸበካውን ቢብሎኝ አሁን በሌላ ሰው ነው የገባሁት። ጠይብ ችግር ችግር እና ስላለው ነገር እኔ በቤቱ የገባሁት በነገራችን ላይ ልክ ሰውየው ሸበካ ይዟል ነው ጋይስ ሳውዲ በጣም ሸበካ ነው የሚያስደር። ተረጋጉ ጋይስ ተረጋጉ። እናንተ እኔ ብሬክስን ጠረዋለሁ። ብሬክስ አበሻው ያግዙናል ጋይስ፣ ይረዱናል። እንዲያ ነው። በቅርብ ሰዓት ነው ከሰውየው ቤት። ብሬ፣ እንደት ነህ ደህና ነህ? እኔ የምልህ ብሬ፣ አለህ አንተ? ላይፍ ላይ ልትመጣ ትችላለህ እባክህ? ሳውዲ ላይ እየተፈጠረ ነገር አለ። ከዛ ወደ ንስር ያደረገዋል ችግር የለም ጋይስ፣ ሱሱ ሸበካሽን አስተካክል። የተገደለችውን ልጅ ወይም ደግሞ ጠፋች የተባለችውን ልጅ እኔ አሁን ፎቶ ልክላችኋለሁ። ጋ እኔ ምተውልና በቀጥታ መስመር ታውራ እኔ ላሰማችሁ። ምን ይመስልሻል? ችግር የለም በእንደዚህ የምትገባ የተሻለም ነው። እሺ ከሆነም ደግሞ ችግር የለም ቆይ አንድ ጊዜ ግን ብትገባ ጥሩ ነው። አስተካክላ ብትገባ ጥሩ ነው። ደስ ይለኛል። አስተካክላ ብትገባ ደስ ይለኛል። ብትመጣ ደስ ይለኛል። ፎቶዋን እኔ ለጥፍላችኋለሁ። እሺ ታጠቅ ሼር አርጊለት፣ እናንተ ሼር አርጉለት ጋይጽ። እኔ ታጠቅ ሚዲያ ተከታታይ አይደለሁም። እናንተ ግን ሼር አርጉለት፣ ሼር አርጉለት። ታጠቅ ቲክቶክ የለው ቲክቶክ ተጠቃሚ አይደለም። አዚዛ የደዊና ሱሱን ቪፒኤን ተጠቃሚ ካልሆነኛ ካርድ እንልክልሻለን። በያት ካርድ የሚላ ከሆነ ካርድ አስልካለሁ፣ ለሷ አረ፣ ልንልካለን ችግር የለም። ጥሩ ደው ይላ ቢፒኤን ተጠቀሚ በያት። ጥሩ። እንዴት ነብሬ? እንዴት አመሸ? ሰላም ነው። አንድ ልጅ ሳውዲ አረቢያ ላይ የተፈጠረ ችግር ስላለ እንድታግዘን እንፈልጋለን። ፎቶዋን እንለጥፋለን። ይኸው ፎቶዋን የምትፈልጉ ካላችሁ እኔ እለጥፍላችኋለሁ። አሁን እዚህ ጋር ማለት ነው እዚህ እለጥፍላችኋለሁ አሁን እኔ ከኋላ ከጀርባ አድርጌ እለጥፍላችኋለሁ። በዚህኛው ስልክ እኮ ይጠብቁኛል ጊዜ እንዳይገለብጣችሁ ብዬ ነው እንጂ እለጥፋ፣ ወደ መሲ ልላከውና መሲ ትለጥፈው። ምክንያቱም እንዳይገለብጣችሁ። ይችን የመሰለች ልጅ የት እንዳደረሳችኋት? ያው መሲ አለሽ ለሱሱ ንገሪያት። ለሱሱ ምን ታያት አለሽ። መሰለሽ ነይ ቶሎ፣ ወይ ፒፒኤን እንምላለን። በፒፒኤን ተጠቀሚ ካርድ ከፈለግሽ እንምላልሽ እያሉ ነው። ቢያት ንገሪያት። እሺ ኤል ማሲ ለከልሽ

መሲ ሳርዬ፣ ልጅቷ ምን አለች የመሰለሽ? የአዚዛን ቁጥር ላኪልኝ እኔ ልደውልላት አለች። ላኩላት እስከዚህ ታንሳ እና ምን እንዳለች እየደወልኩኝ ሚያነሳለኝ እኮ አትቼ ለእ ሴራ ርጌላት አለሁ። ሪከርዷንም ልኬልሻለሁ የአዚዛን ቁጥር እቺ ልጅ የምታውቁ ሁሉ እንድትሉ እንፈልጋለን። እባካችሁ እባካችሁ፣ ጁዬ ወይ ሳሬ

እናት ያችኛዋ ልጅ ብለሽ የምታያት ማናት? ስለአንቺ ንገሪኝና ያችንም ልጅ ትቀርባለች። ምንም ችግር የለም። አሁን መናገር የምትፈልጊውን ተናገሪ፣ ይሰሙሻል። እሺ፣ ቀጥ ያው ስለ ነገሩ ሁኔታ ነው የምናገረው። አዎ፣ ከመጀመሪያ ጀምረሽ አስረጃችሁ። ከመጀመሪያ ያው ልጅቷ በሰዓቱ ላይ ከነገር የነገር መነሻ ምንም የላቸውም

ከውጭ ነው። ከበሩ ውጭ ማለት ነው። እዛ ጭቁጭቁን ተጨቃቀን ከአንስ ማማ ስንቀር በሩን ከፍተን ስንወጣ ከበሩ ላይ ቁም አገኛት ያገኛት አይ አንቺማ እዚህ የቆምሽው በሰላምሽ አይደለም፣ ድምፃችንን እየቀረሽን የሆነ ብሎ ጀዋሯን ቀማት። ኦኬ ጀዋሯን ቀማት። ና ያ ጀዋሩ ረገም ሲል ስልት ያስርበት ነሴች ብሎ የአስቢሮ ጀዋሉ ረገብ ሲሆን አስጠታ ወዴ ላይ ሰጡህ ነበረ።

ከዛ ወደ እሷ የምንስብለን እሷ የለችም የለችም። በቤት ራሱ ብንሮጥ የለችም። ከዛ አንድ ሽባት ክፍቱን አግኝተናል። እሱ ራሱ በዛ በዛ ሮጠና አያትና አይ እሷማ የሄደችው በዚህ ሽባት ነው ይልና በሩ ቁልፍ ነበር ከፍቶ እየሮጠ ሄደ። ከሱ ኋላ ደግሞ አባያችንን አንስተና ተከተለ ይወጣል። ነገሩ የሚያበቀው ከንዳይ ነው። አሁን አንቺ የምትይኝ በቻርጅ የተነሳ ተጣልታችሁ ምናልባች ድምጻችንን ቀርጻን ይሆናል ወይስ ፖሊስ ጠርታብን ይሆናል ብሎ ነው የደበደባት። ሌላ ምንም አይነት ኬዝ የለም ነው የምትይው? የለም ድምጽ ቀርጣለኝ። የቀረጸችውን ድምጽ ሰምቶታል። እውቹውቹውቹውት ቀርጣናለኝ ብሎ ድምፁን ለእኛም አስተምቶናል። በስ ለምን ቀረሽን ሲላት አይ እኔማ ለመረጃ ነው እና ለሌላ ለምንም ነገር አየለም ማለት ነው። ለምን ተቀርጦ ብሎ አልገዲ አልገዲ

አንቡባውን ልለቀው ነው ላቃጥለው ነው ታመለጣችሁ። ሀመ እኔ አንቡባውን ላቃጥል ነው ብሎ ሄዶ በአንቡባውን ጭብጥ ሲያደርግ እኛ ተጠመጠመበት። ሁለት ደግነት ማለት ነው። እሺ፣ ከዛ በኋላ እናንተ ማለት ነው እሷ ያንን ተደብድብ አንት ስትል ትታችኋት እናንተ ወጣችሁ። ላ ስሰና ካልወጣንም እሱን ወደ ጉርፎ አስገባንና ውሃ ምናምን ነገር ቅመት ይህ ሽ ዋነው እስኪ ተረጋጋ ምናምን ብለን እሱ የሆነ ቆም ሲል የመቆም ሲልልን ነው ወደ ልጅቷ ዝውውር ብብልን ብንል የለችም። እዚያም ክላስ ዝም ክላስ ስንሮት የለችም ሽንትቤት ስለዚህ ልጅቷ አምልጣለች እንጂ እናንተን አስወጥቶ ወይም ደግሞ አሁን ባልየው እንዳለን፣ እናንተን እሱ አሁን ባልየው ሲለን የነበረው አንድ ልጅ ብቻ ናት የወጣችው፣ አንደኛይቱ ነበረች። ነገር ግን እናንተ ውጡ ብሎ አስወጥቶ ልጅቷን ብቻ አልዘጋባትም። ያለ ያለ አንዲቷ ላይ ብቻ እኔ ዛሬ የምፈጽመው ችግር አለ ተዋፍ ችግርና ሄጃ አላት። ተዋፉ ሳይመጣላት ችግሩን ፈጠመው እ እኔ ጋር እንዲህ ነው እሺ። ከዛ በኋላ አንቺ የቶሽ እኔ በሻሪያ ወጥቼ አካባቢው ይመጣል አይመጣም እያልኩኝ አካባቢው ዙሁር አንዲ ወዲ ከዛ በኋላ ጥያቄ፣ ታዲያ ባለቤቷ የመጣው መቼ ነው? ወደ እናንተ ጋር ያው እኛ ላይ እንዲወጣን ነው አካባቢ ነው መሰለኝ ቤቱ እንዳለ አዎ ቤቱ የነበረ የመታት ብክር ራሱ ስንጥርጥር ብሎ ምናምን እኔ ራሱ ያሚቀረት ላይ ነበረ ነው እንጂ። ኦኬ፣ እዛ እንደዛ ስንጥርጥር ብሎ ሲመታት ደም በደም ሲሆን ጎረቤት ሌላ ሰው የለም ከእናንተ ውጭ? ሀታይ ዝቅ ብሎ እኛ ሶስተኛ ዶር ላይ ነን። ሀታይ ዝቅ ብሎ የመኔዎች አሉ። ደሞ ቀጥታ ዝቅ ብሎ እንደዚህ የመኔዎች አሉ። አበሻ የለም አበሻ የለም። አንቺ ለምንድን ነው ለባልየው ሙታለች ለሚስትየዋ ጓደኛ ሙታለች፣ ና ሚስትህን ውሰድ አንሳ ብለሽ የደወልሽው? ለእኔ ለሎጅታ የደወልኩት ለሚስት ጓደኛ ልጅ ፋሰድ ቢበለች እና አለችበት አናውቅም። እንደምንም ድሮ ፍላተኛ ሻሪ ላይ ወጥና ያለ ግን መመታቷን ብትሩን የምንሸው ነገር ይህን የምናቆም ብቻ ነው የምናገረው። መታለች። እሺ፣ አንቺ ስልክሽን ቀምቶሻል። እኔ ስልክን አልቀማኝም። ብቻ የሆነ ስልክ እንደ መደወል አደረግ ስል አንቺ ወዴት እየደወልሽ ነው አንቺ ስልክሽን ብሎ ስል እንዲ ማለት አረ፣ እኔ ወዴት ዘመዶች እምደ ውለው ሁለታችን የሆነ ሁኔታ መለስ አደረገልኝ። ያኔ ስልክሽን አልቀማም አልቀማም ብቻ ወደ እንዲ ማለት አረ፣ እኔ ወዴት ዘመዶች ነው

ለእራሷ አልተቀማችም። እንደውም እሷ በስግብር ሰዋትሽን ጠብቀኝ እዚህ ተብላ ነበር። እንደውም የተደበድበት ተደበድሀችሁልሽ ተቀምታለች። አዎ የተደበድበት ተቀምታለች። መጀመሪያ ነው ወይስ በኋላ? አይተቀማችም። እና መጀመሪያ ነው። እንዲሶፋን ቀመ መጀመሪያ ሳይደበድባት በፊት። አዎ እሱ እኮ አሁን እሷን ለመደብደብ የተነሳበት ለምን ሲሆን ጣችን የእናንተን ንግግራችሁን ለምን ቀረሽው ነው? አዎ ጥሩ እንደዛ ሲሆን ለምን ቀረሽው ነው? ያንን ሁሉ ድብድብ ሲያደርግባት እናንተ ምንም አላላችሁም። ምንም ጎረቤትም ምንም ነገር የቀራችሁ እንዲደርስላት ሚዲም ሲፈሳት ምንም ነገር አልጠየቃችሁም። አንድ የኛ ወንድ ልጅ ነው። በዛ ላይ በቃ አይምሮ ተቀያይሩ በአይነት ስንት እናየ ለምን ተቀያየ ምናምን እያለ ልመና ስንሰጠው ወገጅና ያለሽ ምናምን የሚለው ባትን ሲሰጠው። ለምሳሌ ለምን አብራችሁ ትኖራችኋል? አንቺን ከርሽ ስድስት ሰዎች ነው ተባለ። እሷም ከሄደች ሁለት ዓመቷ ነው። ለምን ድነው እሱ ድምፅ ጠሩ ብሎ እናንተ ተው ምናምን ስትሉት፣ ለምን ተቀያየረ ማለት? ለምን ይሄ ነገር ምንም ችግር የለም። አሁን ለምሳሌ ድምፅ አንጭ ስልክሽን አጥፊ ምናምን ይባባላሉ። እድብድብ ደረጃ ደርሶ ልጅቷን እንደዛ ሲያረጋት፣ እናንተ ወስዳችሁ የእሱን በር ዝሰጉበት። ልጅቷ የት ወጣ ሄደች? በዛ በዛ ቅስፈት ውስጥ ልጅቷ እስከሄደች ለምን ድነው እናንተ በዛ በሄደችበት አካባቢ ሂዳችሁ መቼም እዛ ኖረሻል ስድስት ወር ሰሙ ሁለት አመት ኖራለች፣ አካባቢ የት ልትወልድ ትችላል ብላችሁ ለምንድን ነው ያልፈለጋቸዋል? አንቡ ባውን ሊያቃጥል ስለነገረኝ እኛ ጋር አይደለም ጭራሽ እኛ ጋር አይደለም። ቤቱን ነው የሚያቃጥለው። አዎ ቤቱን ሊያቃጥለው ነው ብሎ አንቡ ባውን ሄዶ ግንቱ ሲለው እኔ ለራሴ አሁን ድረስ ሩ ሜዛ ያለ አይመስለኝ። ቢንጋዶ ማለት ነው። ስለዚህ ምንም በሰአቱ ምንም ነገር የምናቀው ነገር የለን። ቢንጋዶ እሱ ቤቱ የሚያቀብለው ገና ነገ ነው። ፎቶ ይሄ ነው፣ ጋይስ። እቺ ነች። እዚህ ጋ ተደብድባ ተደብድባ በአከራይዋ ተደብድባ ሁለት አመት አብራ በተቀመጠችበት አከራይ ተደብድባ ተጥላ፣ አሁን የት እንዳለች የማትታወቀው እች ነች ሱሱ ሰፈራችሁ የት ነው? ሰፈራች መዲና የት አካባቢ ነው? ቁባ መታ አከራያችሁ ማን ይባላል?

ሐሰን የሚባል ጊራና የሚኖር ሰው እህታችንን ደብድቦ። በደንብ አዳምጡ ሽ ጋይስ። እንዳታይ ልጅቷ እንዴት ነው እንደዚህ? እኔ የሐሰን ከበደ፣ ሐሰን ከበደ ጊራና፣ ልዩ ቦታው ሀርብ ወረዳ። ሁሉንም ነገር ያቸው ሱሱ እየባክሽ ስሙ ሱሱ፣ በደንብ ተናገሪ ሱሱ። አሁን እኛ ሎኬሽን ትሰጭናለሽ፣ ለአዚዛ የነበራችሁበትን ሎኬሽን ትልኪያለሽ፣ እዛ ቦታ ላይ ልካለሽ